ወስለዚህአያ፣ ወያኔ ህዝባዊ ወያኔ ሀርነት ትግራይን ታውቃቸዋለህ? ከሸፈረሸው ጉጤ ጋር ህዝባዊ ወያኔ ሀርነት ትግራይን ታውቃቸዋለህ? አራተኛ ዓመቱም የህዝባዊ ወያኔ ትግራይን በዓል የምስረታ በዓል ላከብር ትናንትና መጥቼ በደመቀ ሁኔታ አክብሬ ጀንነታቸውን ገልቼ እነሱ ፊት ቆሞ

እኔ ሰለሞን ተካልኝ ማሪ ወያኔ ነኝ። በጣም ደስ ይላል። ስለዚህ ሽፈራውን በደምብ አውጣ፣ ከዚህ ከዚህ ውስጥ አውጣ። ሽፈራውን በደምብ አድርገህ ቅረፃ። ሽፈራው ሽጉጤን አውጣ፣ ሽፈራው ሽጉጤን አውጣ። አዎ፣ ሽፈራው ትናንትና ከወያኔ ጋር ከወያኔ ጋር አብይ አህመድ ያንተ ፕራይም ሚኒስትር እንጂ እኔ ፕራይም ሚኒስትር አይደለም። ላይሆን ይችላል፣ ችግር የለም።